ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን፣ ከሀዲያ ቴሌቪዥን የዕለቱን ዜናዎች ይዘን ቀርበናል። ዋና ዋናዎቹን በማስቀደም እንጀምራለን። የክረምት በጎ ፈቃድ አገልግሎት የብዙዎችን እንባያበሰ ነው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። ብቁና ተወዳዳሪ ዜጋን ለመፍጠር ምቹና ማራኪ መማር ማስተማር አካባቢዎችን ለመፍጠር የድርሻቸውን የተወጡ መሆኑን በሀዲያ ዞን የግንቢቹ ከተማ አስተዳደር ነዋሪዎች ተናገሩ። በፕሮጀክት አስተዳደር ህክመቶች ምክንያት የተጓተተው የአላባ አንገጫ ዋቶ እና ዳምቦያ አስፋልት መንገድ የህብረተሰብ ቅሬታ ምንጭ መሆኑ ተገለጸ። ከውጭ በናይጄሪያ በደረሰ የጎርፍ አደጋ ከ700 በላይ ሰዎች ሳይሞቱ አይቀርም ተባለ። በዝርዝር እንደምናያቸው ዜናዎች አልፈናል። ከዜናዎቹ ጋር አክሊሉ አማረ ነኝ። የክረምት በጎ ፈቃድ አገልግሎት የብዙዎችን እምባ ያበሰ ነው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። ዘመን ዮሐንስ በክረምት የተጀመረው የበጎ ፈቃድ አገልግሎት የብዙዎችን እምባ ያበሰና ለብዙዎችም ሳቅ የጨመር ነው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ይኸው የክረምት በጎ ስራ ዘንድሮ ከከተማ ወጥቶ ወደ ገጠር እንዲገባና የተሻገረ ገጠርን ለመፍጠር ያለውን ህልም ለማስጀመር እየተሰራ መሆኑን ጠቅላይ ሚኒስትሩ ተናግረዋል። ጥቂት ዓመታት በከተማ የክረምት በጎ ስራ ብለን በጀመርነው በመቶ ሺህ የሚቆጠሩ እጃጠሮች በወጣቶች ገንዘብ ባላቸው ሰዎች፣ ሀሳብ ባላቸው ሰዎች ተደግፈው የተሻለ ቤት ባለቤት መሆናቸው ይታወሳል። በክረምት በጎ ፈቃድ የጀመርነው ልምምድ አፈር ለመጠበቅ፣ የተሻለ ዝናብ ለማግኘት፣ ፍሩት ለማግኘት፣ ቡና ለማግኘት ምግብ ለማግኘት የሚያስችልን ግሪን ሌጋሲ ከማስፋቱ በተጨማሪ በርከት ያሉ ሰዎች ቤታቸው ታድሶላቸዋል፣ ተጠግኖላቸዋል። የብዙ ሰዎችን እንባ ሲያብስ ለብዙዎች ሳቅ ሲጨምር ያየነው የክረምት በጎ ስራ ዘንድሮ ከከተማ ወጥቶ ወደ ገጠር እንዲገባና የተሻገረ ገጠር ለመፍጠር ያለንን ህልም ለማስጀመር ነው ወደ ማዕከላዊ ክልል የመጣ ነው። አዋሪ ላይ የተሰራው ስራ መንደርን መቀየር እንደሚቻል በተግባር ውጤት የተገኘበት ስራ ነው ያሉት ጠቅላይ ሚኒስትሩ ይህንን ስራ በስፋት ለመተግበር በትልቁ አስበን በትንሽ ጀምረን እያሰናሰልን እንቀጥላለን ሲሉ ጠቅሰዋል። ባለፉት ጥቂት ዓመታት በከተማ የክረምት በጎ ፍቃድ ስራ በመቶ ሺህ የሚቆጠሩ ሰዎች በወጣቶችና ገንዘብ ባላቸው ሰዎች ተደግፈው የተሻለ ቤት ባለቤት መሆናቸውንም ጠቅላይ ሚኒስትር አውስተዋል። በከተማ ታስታውሱ ከሆነ በእኛ እንኳን አዋሪ አካባቢ እጅግ አሳዛኝ የነበረው የአዋሪ ሰፈር አሁን ምን መልክ እንዳለው ታይቷል። በትልቁ አስበን በትንሹ ጀምረን እያሰናሰልን አዋይ ላይ የሰራነው ስራ ሰፈርን፣ መንደርን መቀየር እንደሚያስችል፣ በጎረቤት በጎ ተጽዕኖን ማሳረፍ እንደሚያስችል በተግባር ውጤት ያገኘንበት ስራ ነው። ዘንድሮ ግን በገጠር ኮሪደር የተሻገረ ገጠር ለመፍጠር ያርሶአደሩን የኑሮ ዘይ ለመቀየር አዲስ የተሰራ ዲዛይን አለ። ይህ ዲዛይን በገጠራማው የኢትዮጵያ አካባቢ አርሶ አደሩ ካሉበት ችግሮች አንዱ የአኗኗር ዘዬ ነው። በክረምት በጎ ፈቃድ የተጀመረው ልምምድ አፈር ለመጠበቅ የተሻለ ዝናብ ለማግኘትና የአረንጓዴ አሻራን ለማስፋት ከማገዙም በተጨማሪ በርከት ያሉ ሰዎች ቤታቸው ታድሶላቸው እንባቸው እንዲታበስ ያስቻለ ነው ብለዋል ጠቅላይ ሚኒስትሩ ለመላው የኢትዮጵያ ሕዝብ በተለይ ለወጣቶች ያለኝ መልእክት ክረምትን በዋዛ እናሳለፍ። የዝናብ ጊዜ ነው ዛፍ ብንተክል አፈር እንዳይሸረሸር እናደርጋለን። ማንጎ፣ አቮካዶ፣ ፓፓያ ብንተክል ምግብ እናተርፋለን። አቅመ ደካሞችን ብናግዝ፣ ቤታቸውን ብንጠግን፣ ሰፈራቸውን ብናጸዳ፣ አጥራቸውን ብናጥር ዛሬ አይደለም ጊዜ ያልፋል። ለልጆቻችን ያኔ፣ በጉልበት ባለን ወራት፣ ጎበዝ በነበርንበት ወራት፣ እኛ ኢትዮጵያውያን የአባት የእናቶቻችንን ብቻ ሳይሆን የምናቃቸውን የማናቃቸውንም ሰዎች ተባብረን እንሰራ ነበር የሚለው ትርክት ለልጆቻችን በእጅጉ አስፈላጊ ነው። ይሄን አስበው ወጣቶች ጉልበት ካላቸው በጉልበት፣ ገንዘብ ካላቸው በገንዘባቸው፣ ሀሳብ ያላቸው በሀሳብ በዲዛይን ሞራል በመስጠት ሚዲያዎች በማነቃቃት በየዩኒቨርሲቲ ያሉ መምህራን ደግሞ ስራውን እየተከታተሉ ሱፐርቫይዝ እያደረጉ የተሻለ የገጠሩን ነዋሪ ሕዝብ ከፍ እንዲያደርግ ማድረግ አለብን። ይኸው የክረምት በጎ ስራ ዘንድሮ ከከተማ ወጥቶ ወደ ገጠር እንዲገባና የተሻገረ ገጠርን ለመፍጠር ያለውን ህልም ለማስጀመር እየተሰራ መሆኑንም ጠቅላይ ሚኒስትሩ ገልጸዋል ሲል ኢቢሲ ዘግቧል። ብቁና ተወዳዳሪ ዜጋን ለመፍጠር ምቹና ማራኪ የመማር ማስተማር አካባቢዎችን ለመፍጠር የድርሻቸውን የተወጡ መሆኑን በሀዲያ ዞን የግምቢቹ ከተማ አስተዳደር ነዋሪዎች ተናገሩ። የከተማ ህብረተሰብ ክፍሎች በትምህርት ልማት ስራዎች ላይ ያላቸውን ተሳትፎ አጠናክረው እንዲቀጥሉም ከተማ አስተዳደሩ አሳስቧል። ለምለም ዩኤል ዝርዝሩን ይዛለች። በትምህርት ቤቱ አንዳንድ ያነጋገርናቸው ተማሪዎች በሰጡት አስተያየት በህብረተሰብ ተሳትፎ የተሰራው ስራ ምቹና ማራኪ የመማር ማስተማር አካባቢዎችን ከመፍጠር ባለፈ በተማሪዎች ውስጥ የትምህርት ፍላጎት እንዲጨምር ማድረጉን ተናግረዋል። የግንቢቹ ከተማ አስተዳደር ነዋሪዎች እንዳሉት የግንቢቹ አንደኛ ደረጃ ትምህርት ቤት በ1937 ዓ ም ተመስርቶ በርካታ ምሁራንን ያፈራ ትምህርት ቤት ሲሆን አሁን ላይ የትምህርት ቤቱን ደረጃ ለማሻሻል አስቀድሞ ያለውን ችግሮች በመለየት ትምህርት ቤቱን በቀለም ማስዋብ የአጥርና፣ አንዳንድ ለመማር ማስተማር የሚሆኑ ቁሳቁሶችን ድጋፍ አድርገዋል። ድጋፉ በቀጣይም ህብረተሰቡ በተለያዩ የልማት ስራዎች ላይ ከተሳተፉ ስራ ይሰራል የሚል ቁጭት መፍጠሩንም ገልጸዋል። ምቹና ማራኪ የመማር ማስተማር አካባቢዎችን ለመፍጠር የድርሻቸውን እየተወጡ እንደሆነም የከተማው ነዋሪዎች ተናግረዋል። በትምህርት ቤቱ የወላጅ ህብረት ኮሚቴ አስተባባሪ ምክትል ኮማንደር ማርቆስ አኑሎ በበኩላቸው የአካባቢው ህብረተሰብ ካለው የትምህርት ልማት ፍላጎት መነሳሳት በመፈጠሩ የአካባቢው ነዋሪዎች፣ ሀገር ውስጥና ከሀገር ውጭ ያሉ ተወላጆች ተሳትፎ ማድረጋቸውን ገልጸዋል። በትምህርት ተቋማት በህብረተሰብ ተሳትፎ የሚደረጉ ድጋፎች መምህራንን የተሻለ እውቀት የሚያስጨብጡና ተማሪዎችም አበረታች ውጤት እንዲያስመዘግቡ እንደሚያግዛቸው በትምህርት ቤቱ የአዲስ ቋንቋ ትምህርት መምህር ዶሎ ዱናሎ ተናግረዋል። በትምህርት ቤቶች ያለባቸውን ክፍተት በመፍታት ረገድ የህብረተሰብ ተሳትፎ ወሳኝ ነው ያሉት የትምህርት ቤቱ ርዕሰ መምህርት አስካለ ድጃሙ የትምህርት ቤቶችን ስታንዳርድ ለማስጠበቅና ለመማር ማስተማር ምቹ የሆኑ የትምህርት አካባቢን ለመፍጠር የተደረገው ድጋፍ የሚበረታታ ነው ብለዋል። በከተማው የትምህርት ቤቶችን ደረጃ ለማሻሻል የትምህርት ለትውልድ መርሃ ግብር ተቀርጾ እየተተገበረ እንደሚገኝ የከተማ ትምህርት ጽፈት ቤት ኃላፊ አቶ እስራኤል ከበደ ጠቁመዋል። ጽፈት ቤቱ 2,700,000 ብር ሀብት ከህብረተሰቡ በማሰባሰብ የትምህርት ቤቶችን ደረጃ የማሻሻል ስራ እያከናወነ መሆኑንም ተናግረዋል። የግንቢቹ ከተማ አስተዳደር ከንቲባ አቶ ታገሰ ተመስገን በከተማ አስተዳደሩ የትምህርት ጥራትን ለማረጋገጥ የትምህርት መሠረተ ልማት ተደራሽነትና ግብዓት አቅርቦት ላይ በተጠናከረ መንገድ እየተሰራ እንደሚገኝ ጠቅሰዋል። በተለያዩ ውጭ ሀገራት የሚገኙ የአካባቢው ተወላጆች በከተማ በትምህርት ልማት ስራዎች ላይ እያደረጉ ያለውን ተሳትፎ አጠናቅ ተጠናክረው መቀጠል ይገባልን ብለዋል ሲል ባልደረባችን ተመስገን ታደለ ዘግቧል። በሌሞ ወረዳ የሹርሞ ጤና አጠባበቅ ጣቢያ ቀልጣፋና ፈጣን አገልግሎት እየሰጠ እንደሚገኝ ተገልጋዮች ተናገሩ። ቤተሌም ደመቀ ዝርዝሩን ይዛለች። የሌሞ ወረዳ የሹርሞ ጤና አጠባበቅ ጣቢያ ለህብረተሰቡ ቀልጣፋና አስፈላጊ የህክምና አገልግሎት እየሰጠ እንደሚገኝ በጤና ጣቢያው አግኝተን ያነጋገር ናቸው አንዳንድ ተገልጋዮች ተናገሩ። ሀሳብ ሰጪዎቹ በጤና ጣቢያው የማጤማ አገልግሎትን ጨምሮ ዘርፈ ብዙ የህክምና አገልግሎት እየተሰጠ እንደሆነ በመግለጽ በጤና ጣቢያው እየተሰሩ ያሉ ተግባራትን አመስግነዋል። በሹርሞ ጤና ጣቢያ የህክምና አገልግሎት ሲሰጡ አግኝተን ያነጋገር ናቸው የጤና ባለሙያዎች በበኩላቸው የህክምና ሙያ በሰው ልጅ ህይወት ላይ የሚ የሚተገበር ተግባር ስለሆነ ልዩ ትኩረት የሚሻ ተግባር እንደሆነ ጠቅሰው ባላቸው እውቀት ሰውን ለመርዳት እየሰሩ እንደሆነም ገልጸዋል። የወር ደሞዛቸው ከጊዜው ጋር እንደማይመጣጠን የገለጹት ባለሙያዎቹ የወረዳው አስተዳደር ወይም የዞን አስተዳደር ለዚህ ጥያቄ ምላሽ ቢሰጡ መልካም ነው ሲሉም ተናግረዋል። የሹርሞ ጤና አጠባበቅ ጣቢያ ኃላፊ አቶ ካይረዲን ታምራት በበኩላቸው በጤና ጣቢያው ህብረተሰቡን የሚመጥን ዘርፈ ብዙ የህክምና አገልግሎት እየተሰጠ እንደሆነ በመጥቀስ ባለሙያዎችም ባልተመ መመቻቸው ሁኔታ ውስጥ ቢሆኑም ህብረተሰቡን እያገለገሉ እንደሆነም ገልጸዋል። አቶ ካይረዲን ጨምረውም የእናቶችንና ህጻናትን ሞት ለመቀነስ በሚሰሩ ስራዎች አንዳንድ የህክምና እቃ እጥረት እያጋጠማቸው መሆኑን ገልጸው ችግሩን ለመቅረፍ ከወረዳው አስተዳደርና መንግስታዊ ካልሆኑ ድርጅቶች ጋር በጋራ እንደሚሰሩም አብራርተዋል። የሌም ወረዳ ምክትል አስተዳዳሪና የወረዳው ጤና ጽህፈት ቤት ኃላፊ አቶ አዲሱ ኢፋ በበኩላቸው በወረዳው የሚገኙ ጤና ጣቢያዎች ለህብረተሰቡ የሚሰጡት አገልግሎት ፎቶስ ላይ ትኩረት እንዲያደርጉ በርካታ የማይቋረጥ ድጋፍ እንደሚያደርጉም ጠቅሰዋል። አቶ አዲሱ አክለውም የሹርሞ ጤና አጠባበቅ ጣቢያ ባለሙያዎች ያነሱትን ጥያቄ ለመመለስ ከሚመለከተው አካል ጋር በጋራ እንደሚሰሩ ጠቅሰው የህክምና አገልግሎት የሚሰጡ እቃዎች እጥረትንም በአጭርና በረጅም ጊዜ ለመፍታት እንደሚሰራም ገልጸዋል ስትል ባልደረባችን ሎጂና ዮሀንስ ዘግባለች። የገጠር ኮሪደር ከሀገራችን የለውጡ ጉዞ ትሩፋት መካከል አንዱ መሆኑን የማዕከላዊ ኢትዮጵያ ክልል የግብርና ቢሮ ኃላፊ አቶ ኡስማን ስሩር ተናገሩ። ዱናሞ ዮሐንስ ዝርዝሩን ይዟል። ኢትዮጵያ በበርካታ አዲስ የለውጥ ሀሳቢዎች ውስጥ የተጓዘች ነው ያሉት አቶ ኡስማን ስሩር የገጠር ኮሪደርም ከሀገሪቱ የለውጥ ጉዞ ትርፋት መካከል አንዱ መሆኑን ተናግረዋል። በማዕከላዊ ኢትዮጵያ ክልል የገጠር ልማት ክላስተር አስተባባሪና የክልሉ ግብርና ቢሮ ኃላፊ አቶ ኡስማን ስሩር ይህንን ያሉት ከኢቲቪ ጋር በነበራቸው ቆይታ ነው። የህብረተሰቡን ኑሮ በመሰረታዊነት ለመቀየር ኢኮኖሚ፣ ማህበራዊ ልማትና ስነ ምህዳር ላይ እየተሰራ ነው ያሉት ኃላፊው የገጠር ኮሪደር በአጠቃላይ ለማህበረሰቡ ያለው ፋይዳ ከፍተኛ መሆኑን ተናግረዋል። የገጠሩ ህብረተሰብ የኢኮኖሚ ምንጭ፣ ትልቁን የሰው ሀይል የያዘው ግብርና መሆኑን ሰሞኑን የጠቀሱት አቶ ኡስማን ዘርፉ ከገቢ ከስራ እድልና ከውጭ ምንዛሬ ግኝትም ጋር ተያይዞ ትልቅ ደርሻ እንዳለው ነው የተናገሩት። የገጠር ኮሪደር ልማት ሀገሪቱ ከያዘችው ለውጥ ሳቢ አኳያ በተለይም ጽዱ አረንጓዴና የበለጸገ አርሶ አደር እንዲሁም የገጠር ሀብት የሚፈጠርበት ኢኒሽቲቭ መሆኑን ተናግረዋል። የገጠር ኮሪደር የብልጽግና ተምሳሌት የምንለውም በተጨባጭ የምናይበትና ትጋትን ውጤታማነትንና ዘላቂ የህዝብ ተጠቃሚነትን የምናረጋግጥበት ነው ሲሉም ገልጸዋል። በገጠር ኮሪደር ልማት አካባቢን ጽዱና አረንጓዴ ከማድረግና መሰረተ ልማትን ከማሟላት ስርዓት ጎን ለጎን የተቀናጀ የግብርና ልማትን በማረጋገጥ የገጠሪቱ ኢትዮጵያን ብልጽግናውን ለማድረግ እየተሰራ ነውም ብለዋል። የገጠር ኮሪደር ልማት እንቅስቃሴው ጽዱ የመኖሪያ ስፍራን ከመፍጠር ባለፈ በሌማት ትሩፋትና በጋራ ትክልት ልማትም ለውጥና መነቃቃት እያመጣ መሆኑን ነው የገለጹት። በፕሮጀክት አስተዳደር ድክመቶች ምክንያት የተጓተተው የአላባን ገጫ፣ ዋቶና ዳምቦያ አስፋልት መንገድ የህብረተሰብ ቅሬታ ምንጭ መሆኑ ተገለጸ። መንገዱ ከሁለት ዓመታት በፊት መጠናቀቅና አገልግሎት መስጠት የነበረበት ሲሆን አፈጻጸሙ እስካሁን 23 በመቶ ነው ተብሏል። ምንትዋ ብያሱ ዝርዝሩን ይዛለች። የሕዝብ ተወካዮች ምክር ቤት የመንግስት የልማት ድርጅት ቋሚ ኮሚቴ የአላባ አንገጫ ዋቶና ዳምቦያ የአስፋልት መንገድ ፕሮጀክት አፈጻጸም የደረሰበትን ደረጃ ገምግሟል። ግንባታውን የኢትዮጵያ ኮንስትራክሽን ስራዎች ኮርፖሬሽን በተቋራጭነት የኢትዮጵያ መንገዶች አስተዳደር በባለቤትነትና የኢትዮጵያ ኢንጂነሪንግ ኮርፖሬሽን በአማካሪነት በጋራ እንደሚያከናውኑት ተጠቅሷል። በሶስት ዓመታት ውስጥ ሊጠናቀቅ ታቅዶ ግንባታው ቢጀመርም መጠናቀቅ ባለመቻሉ ተጨማሪ የሁለት አመት ጊዜ ቢሰጠውም አምስት ዓመታትን አስቆጥሮም ይህ የመንገድ ፕሮጀክት አፈጻጸም ዛሬ ላይ 23 በመቶ እንደደረሰና ከጊዜ ወደ ጊዜ የዜጎችን ምሬት እያባባሰ መሆኑን ተመላክቷል። የኢትዮጵያ ኢንጂነሪንግ ኮርፖሬሽን ምክትል ዋና ስራ አስፈጻሚ አበበልኝ መኩሪያ እንደገለጹት አጠቃላይ ስራው 65 ኪሎ ሜትር ርዝመት የሚሸፍን ሲሆን እስካሁን ባለው ሂደትም የ4 ኪሎ ሜትር አስፋልት ማንጠፍ፣ 45 ኪሎ ሜትር የተፈጨ የጠጠር ዝርጋታ፣ በአፈር ቁረጣና ሙሌት 37 ኪሎ ሜትር ስራ ና በሌሎች ተያያዥ ተግባራት አጠቃላይ አፈጻጸም 23 በመቶ ደርሷል። ፕሮጀክቱ በመጓተቱ ማህበረሰቡን ለምሬት እየዳረገ መሆኑን አስታውሰው ለዚህም ችግር እየሆኑ ያሉት የፕሮጀክት አስተዳደር ድክመቶች መሆናቸውን ተናግረዋል። እንዲሁም እስካሁን ባለው ሂደት 40 በመቶ የሚሆነው የወሰን ማስከበር ስራ አለመሰራቱን ሌላኛው ማነቆ መሆኑን ገልጸዋል። ይህም የኮንስትራክተሩን አቅም የገደበ ነው ያሉት ስራ አስፈጻሚው በተጨማሪ የአካባቢው ማህበረሰብና አስተዳደር በሚፈለገው ልክ ለ ፕሮጀክቱ ድጋፍ እያደረጉ አለመሆኑ ሌላኛው ተግዳሮት ነው ብለዋል። ፕሮጀክቱን ለማካሄድ ከ1 ቢሊየን 980 ሚሊዮን በላይ ብር በፌዴራል መንግስት የተበጀተ ሲሆን በቀረበው ዋስትና መሰረትም የውል ስምምነቱን መነሻ በማድረግ 15 በመቶ ክፍያ ተሰጥቷል ነው ያሉት። ግንባታውን የሚያከናውነው የኢትዮጵያ ኮንስትራክሽን ስራዎች ኮርፖሬሽን ምክትል ዋና ስራ አስፈጻሚ በእምነት በጋሻው በበኩላቸው ግብዓት በቅርቡ አለማግኘት፣ ክፍያ በወቅቱና በአግባቡ አለመፈጸሙ ባህላባና በከንባታ ዞኖች የነበረው አለመረጋጋት ለፕሮጀክቱ መጓዘዝ ምክንያት መሆናቸውን ጠቁመዋል። እንዲሁም የፕሮጀክቱ ስምምነት ከተደረገበት ወቅት ሲነጻጸር የነበረው የነዳጅ፣ የዶላር የሲሚንቶና ና የሰው ኃይል ዋጋ በእጅጉ ጭማሬ ያሳየ በመሆኑ የዋጋ ክለሳ ሊደረግ እንደሚገባ አንስተዋል። የኢትዮጵያ መንገዶች ባለስልጣን የደቡብ ሪጅን ዳይሬክተር ኢንጂነር ዳዊት ጥጋቡ በበኩላቸው ግንባታው እስካሁን በተከናወነው የአፈጻጸም ልክ የሚቀጥል ከሆነ ተጨማሪ ስድስት ዓመታት የሚጠይቅ መሆኑን ተናግረዋል። የግንባታው ተቋራጭ የሚጠይቀው የዋጋ ክለሳ ሊሆን የማይችል መሆኑን ገልጸው ምናልባትም የዋጋ ንረቱን ከግምት ውስጥ ያስገባ አሰራር ሊኖር እንደሚችል ተናግረዋል። የቋሚ ኮሚቴ አባላት በበኩላቸው የቀረበው ሪፖርት ላይ ጥያቄና አስተያየት ሰንዝረዋል። ችግሩን ለመቅረፍ በባለድርሻ አካላት መካከል ያለውን ክፍተት በመፍታት ግንባታው በተቀመጠለት ጊዜ ሊጠናቀቅ እንደሚገባ አስገንዝበዋል። የቋሚ ኮሚቴ ሰብሳቢ መለስ መና በአካባቢው ማህበራዊ ና ኢኮኖሚያዊ እንቅስቃሴ ላይ አሉታዊ ጫና በማሳደሩ የችግሩን አሳሳቢነት በመረዳት ምላሽ መስጠት እንደሚገባ አክለዋል። በዚህ ረገድ የኢትዮጵያ ኢንጂነሪንግ ኮርፖሬሽን በተቋራጩና በፕሮጀክቱ ባለቤት መካከል የሚታየውን ክፍተት በመለየት መፍትሄ ማመላከት አለበት ሲሉ አሳስበዋል። የሀላባ አንገጫና ዋቶ የመንገድ ግንባታ ፕሮጀክት በጥር 2013 ዓ.ም ግንባታው በይፋ የተጀመረ ሲሆን በሶስት ዓመታት ውስጥ ሙሉ በሙሉ ተጠናቆ ለአገልግሎት ክፍት ይደረጋል መባል